በክፍል 42 ፓርት ላይ ሀና እውነቱን ለሰላም ትነግራታለች። የሆነችውን ነገር ትነግራታለች። ወዴት ነው ሮጣ የሄደችው ለማንስ ልትናገር ነው የሚለው ነገር እጅግ በጣም የሳስባል። በእርግጠኝነት ለሰላምዬ ቢሆንም የሆነ በሌላ ነገሮችን የሆነ አስመስላ ልትናገር ትችላለች እንጂ አሁን ላይ ግን በፍጹም አትናገርም። ሁሉም ነገር ውሸት ነው የሚመስላቸው። አሁን ብትነግራቸው ሌላ ነገር ነው እነሱም የሚያስቡት ነው የምትለው። እንደገና ደግሞ ያው እርግብ ደግሞ ከአንዴም ስንቴ ደጋግማ አስፈራርታታለች ሀናን ማለት ነው ህይወትሽን የቁም ስቃይ ነው የማደርገው አርፈሽ ተቀመጭ እስከ ማለት ድረስ እንግዲህ እርግብ ስትናገራት አይተናል ማለት ነው። ስለዚህ ይህን ነገር እንግዲህ አጭበርብራ ወደዚህ ቤት የገባቸው ወይዘሮ ሜላት ቤት የሜላት ልጅ ነኝ በማ በማለት እንግዲህ ቤተሰብ ነኝ በማለት እርግብ አጭበርብራ ወይም ደግሞ የሀና መረጃዎችን በመሰብሰብ ወደዚህ ቤት የገባችው እርግብ አሁን ላይ በተደጋጋሚ ከሀና ላይ ማስፈራሪያ እያደረገችባት ትገኛለች። እንዲሁም ደግሞ ያው የሜላት ጓደኛ ወይዘሮ አልማዝ እንግዲህ እሳቸውም እንግዲህ ከሀና ጋር እንዲሁም ማስፈራሪያ አድርጋለች ማለት ነው በባለፈው ፓርት ላይ እንዳያችሁት ማለት ነው እርግብ የምትፈልገውን ነገር እያንዳንዱ ስር ላት ምን ይ ትገተር ያለሽ እስከ ማለት ድረስ ማለት ነው። ስራሽንስ በስነ ስርዓቱ ለምንድን ነው የማሰሪው በማለት በጣም በሚያመነጫጭቅ ሁኔታ ካለ ሁል ጊዜዋ ስትናገር ነበር። በፊትም እትዬ ብለሽ ልክ እንደ አሰሪሽ ጥሪኝ በማለት እንግዲህ ያው ሀናም እሺ፣ ችግር የለውም እጠርዎታለሁ በማለት ስጠራት ነበር ማለት ነው። እና ስታመነጫጭቃት ነበር። እንዲሁም ደግሞ ሳሎን ቁጭ ብላ ያለች ራሱ አንቺ ከዚህ ምን ትሰሪያለች? ስራሽን እንዴት ስራ ትጨርሻለች? ስራ እኮ አያልቅም እያለች ምናሴ ባለበት ሰዓትም እንደዚሁ ስትናገር ነበር ማለት ነው። ስለዚህ ምናሴ ራሱ ስለ ሁኔታው አብራርቶ ራሱ ለሀና ሊነግራት በነበረበት ሰዓት ነበር እንግዲህ ወይዘሮ አልማዝ መታ ሀና እንድትነሳ ያደረገችው ማለት ነው። እና ስለዚህ ጉዳይ ሀና ምንም ነገር እንድታቅ አትፈልግም። እርግብ ወደዚህ ቤት እንዴት እንደመጣች እና እንዴት እንደገባች እያለውን ኬስ እንድታቃ አትፈልግም እሷ ማለት ነው። ማንም ጋር እንድታወራ አትፈልግም። ስለዚህ እንግዲህ ወይዘሮ አልማዝ በሰጠቻት መልኩ እርግብ ሀናን እያሰቃየቻት ትገኛለች ማለት ነው። እንዲሁም ደግሞ እያስፈራራቻት ትገኛለች የሆነ ነገ ነገር ቢፈጠርና እኔ ባንቺ ምክንያት እያለቻት አርፈሽ ተቀመጭ እያለቻት ነው ያለችው። እና የምትፈልገውን ፎቶ እና የምትፈልገውን የአንገቷን መስቀል ይብን ማለት ነው ጠሷ የጠፋት ሁና ሀና ጠፍቷት፣ እሷ ግን አሁንም ታስፈራራታለች። እና አርፈሽ የማትቀመጭ እና ስራሽን የማሰሪ ከሆነ ዋጋሽን እሰጥሻለሁ፣ ዝም ብለሽ አርፈሽ ስራሽን ስሪ ስትላት፣ እሷም ተጠራጥራለች። ለምንድን ነው ይህን ሁሉ ነገር የምታደርግብኝ ለምን ሰውን ጥምት ዳርጋ እያያዘችኝ በማለት እንግዲህ ሀና ሀሴትን ጠርጥራታለች። እሷ ከመጣች በኋላ ህይወቴ እንደዚህ ምስቅልቅል ያለው በቃ በውስጤ በጣም ያጠውት ነገር እስከሚሰማኝ ድረስ ነው የተሰማኝ ያለው በማለት እንግዲህ እራሷን እንትን እያለች ትገኛለች። አሁን ላይ ግን እኔ በነገራችን ላይ ፎቶውን የሀሴትን ፎቶ እንዳየች የእሷ ፎቶ መሆኑን ወይዘሮ አልማዝ ስታሳያት እንዳየች በፍጹም ወደ እነ ሰላም ቤት መልሳ ትመጣለች የሚል ግምት ሀና የለኝም ነበር። ምክንያቱም በጣም ነው ስሜቱ ከባድ ነው በነገራችን ላይ ማለት ነው፣ በጣም ከባድ ነው። እንግዲህ አስራ ስድስት አመት ሙሉ የተለያዩ ቤተሰቦችን ሎላዊ እንግዲህ ስለ እሷ ታሪክ ነግሯት እንዲሁም ደግሞ ፎቶቿን አሳይቷት የት እንዳገኛት እና እንዴት እንደሆነ ነግሯት ከጊዜ በኋላ እንግዲህ የወይዘሮ ሜላት ልጅ መሆኗን ራሷ ስታረጋግጥና እንዲሁም ወይዘሮ ሜላት እንደውም ስለጠፋችው ልጇ ደጋግማ ስትነግራትና ሁልጊዜ ስታለቅስ እንደነበረ እንግዲህ ሀና በፊትም እንግዲህ ታውቃለች ማለት ነው። ከዛ በፊትም ፎቶውን ለማየት በጣም እጥረት አድርጋለች ሀሴት ከመግባቷ በፊት ይብን ማለት ነው። እና ይህን ሁሉ ነገር ብዙ ነገርም ተመሳስሎባታል። አሁን ላይ ሀና ላይ ደግሞ የሆነ ጥርጣሬ እንትን ብሎባታል ማለት ነው። ምክንያቱም እንግዲህ አባቷን ባሳከሙበት አባቷን ሐኪም ቤት በወሰዱበት ሰዓት እንግዲህ ወይዘሮ ሜላት ራሱ ለሀና አባትሽ አዲስ አልሆነብኝም፣ የሆነ ቦታ አውቀዋለሁ፣ የት እንደማውቀው ግን አላውቅም፣ ምናልባት በወጣትነቱ ጊዜ አይቼው ሊሆን ይችላል በማለት እንግዲህ ወይዘሮ ሜላት ለሀና ስትናገር፣ ሀና ራሱ በቃ ጥርጥር አድርጋለች ማለት ነው። ነገሮቹ ሁሉ ውስብስብ ሆኖባታል። ኖላዊ አባቷ እንግዲህ እሱም ልክ እንደ ሜላት እንደ ወይዘሮ ሜላት ለአሴር የት ቦታ ነው የማውቃት ወይዘሮ ሜላትን በማለት ደረጃ ነው እንትን ያለው ማለት ነው። በእርግጠኝነት የተገናኙት እሷ ምናልባት ሌላ ቦታ ልታቀው ትችላለች እንጂ የተገናኙት አሴር እንዲሁም ደግሞ የወይዘሮ ሜላትን ስልክ ሰርቆ ኖላዊ ሲመልስላት እሷ ከመኪና ውስጥ ነበር እና በዚህ ድሜውት እንዴት ስልክ ትሰርቃላችሁ ብላ እንደውም ስትቆጠው ነበር። እንግዲህ ሙሉ ቪዲዮንም ወይንም ደግሞ ሙሉ ተከታታይ ድራማውን እያያችሁት ማለት ነው። ከዚያ ፓርት ላይ ስለተያዩ ነው አሁንም እሷ እቀዋለሁ ወይንም ደግሞ እሳቸውም እሷን አቃታለሁ ያሉት ማለት ነው እና አሁን ላይ ሁሉ ነገር በጣም እንትን ብሎባታለ ሀና ማለት ነው። ሲቀጥል ደግሞ የሰላምዬና እንዲሁም ደግሞ የሀና ደም ተመሳሳይ ነው። እንግዲህ የእሷን ህይወት የሚያተረፈችው ሀና ነች ማለት ነው ደም በመለገስ ደም በመስጠት ነው የእሷን ህይወት ራሱ ልታተርፍ የቻለችው እና ይሄን ሁሉ ስታስበው ሀና እጅግ በጣም ግራ ተጋብታለች እና ይሄን ማምስ ማስመሰልና ይሄን ሁሉ ነገር ሰርተው እንዴት እያልሆኑ ግን ሆነ ብለው ልጅ ነኝ ብለው እንዴት እርግብ ወደዚህ ቤት ትገባለች የሚለው ነገር እጅግ በጣም ለእሷ ራሱ ገርሟታል ማለት ነው። እና ውድ የቻናል ቤተሰቦች እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።